ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ነው የሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎችን ይዘናል። ወደ ሀገር ውስጥ ጉዳያችን እናልፋለን። በሚዛን አማን ከተማ የወሲብ ንግድ ላይ እየተሰማሩ አንድ መቶ ሁለት ሴቶች በተለያዩ የስራ መስኮች ላይ ለማሰማራት እየተሰራ ነው ተባለ። በሚዛን አማን ከተማ ከጊዜ ወደ ጊዜ እየጨመረ የመጣው በወሲብ ንግድ ላይ የተሰማሩ ሴቶች ቁጥር ለመቀነስ የከተማው ሴቶችና ህጻናት ማህበራዊ ጉዳዮች ጽህፈት ቤት 102 በወሲብ ንግድ ላይ የተሰማሩ ሴቶችን ለመለየት በተለያዩ የስራ መስኮች ለማሰማራት እየሰራ መሆኑም ተገልጿል። የጽህፈት ቤቱ ኃላፊ ወይዘሮ ትዕግስት ለማ ከብስራት ራዲዮ ጋር ባደረጉት ቆይታ እንደገለጹት በከተማው በወሲብ ንግድ ላይ የተሰማሩ 102 ሴቶችን በመለየት ወደ አርባ የሚጠጉ ሴቶች የስራ ፍላጎት ለመለየት ስራም ተሰርቷል። ለዚህም የሚያስፈልገው በጀት ከፍተኛ ሲሆን ይህንንም በመንግስት፣ በማህበረሰብና በበጎ ፈቃደኛ ባለሀብቶች ትብብር የሚሸፈን ነው ያሉት ኃላፊዋ ሀያ አምስት ሴቶች ተለይተው በሻይ ቡና ስራ ላይ እንዲሰማሩ አንድ ባለሀብት የገንዘብና የተለያዩ ቁሳቁሶች ድጋፍ እንዲያደርግ እየተመቻቸ መሆኑን ተገልጿል። በወሲብ ንግድ ላይ የተሰማሩ አብዛኞቹ ሴቶች ከሀያ አምስት እስከ ሰላሳ እድሜ ክልል ውስጥ የሚገኙ ሲሆን በኢኮኖሚ ችግርና ቤተሰቦቻቸውን በሞት በማጣታቸው ምክንያት ወደ ስራው መግባታቸውን ወይዘሮ ትዕግስት ሚኒስትር ለጣቢያችን ተናግረዋል። ሴቶቹ በጎዳና ላይ በመቆምና በሆቴሎች ውስጥ ይህንን ስራ የሚሰሩ ሲሆን ጤናቸውን እንዲከታተሉና የኤች አይቪ ምርመራ እንዲያደርጉ የግንዛቤ ማስጨበጫ እየተሰራ መሆኑን ተጠቁሟል ስትል ማባወርቅን ዘግባለች። በቤኒሻንጉል ጉሙዝ ክልል የማህፀን መንሸራተት አሳሳቢ የጤና ችግር መሆኑን ተጠቆመ። በቤኒሻንጉል ጉሙዝ ክልል በእናቶች ዘንድ እየታየ ያለው የማህፀን መንሸራተት ትኩረት የሚሻ የጤና ችግር መሆኑን የክልሉ ጤና ቢሮ አስታውቋል። ይህንን ችግር ለመፍታት በአሶሳ አጠቃላይ ሆስፒታል የማህፀን መንሸራተት ነጻ ህክምና አገልግሎት በዘመቻ መልክ እየተሰጠ መሆኑንም ቢሮ አስታውቋል። በቢሮ የእናቶችና ህጻናት ጤና ባለሙያ ወይዘሮ ወርቅነሽ አሰጌ በዘመቻ መርሃ ግብሩ የማህፀን መውጣት በአንዳንድ እናቶች ላይ የሚታይ የጤና ችግር ነው ማለታቸውን ብስራት ራዲዮም ሰምቷል። በሽታውን ለማከም ከፍተ ከፍተኛ የሙያ አቅምና ግብአቶችን የሚጠይቅ እንደሆነም የጠቆሙት ባለሙያ ቢሮ ከጎንደር ዩኒቨርሲቲ ከዊንግስ ኦፍ ሂሊንግ ከተባሉ ግብረ ሰናይ ድርጅቶች ጋር በመተባበር ዘመቻውን እያካሄደም ነው። በመጀመሪያ ዙር የዘመቻ ቀናት ከስልሳ በላይ እናቶች በሆስፒታሉ ማከምም ተችሏል። ከአካባቢው ተጨባጭ ሁኔታ አንጻር ችግሩ አሳሳቢ ነው ያሉት ወይዘሮ ወርቅነሽ በቀጣይ በሁሉም የክልሉ አካባቢዎች ተደራሽ ለማድረግ የሚደረገው እንቅስቃሴ ውጤታማ እንዲሆን ርብርብ ያስፈል ፈልጋልም ብለዋል። በጎንደር ዩኒቨርሲቲ በማህፀንና ጽንስ ሕክምና ስፔሻሊስት ዶክተር አለሙ ተሻለም የማህፀን መውጣት በስፋት በወሊድ ወቅት በእናቶች ላይ የሚስተዋል መሆኑንም አብራርተዋል። ከፍተኛ ሕመምን የሚያስከትል መሆኑንም ጠቅሰው ከግንዛቤ እጦት የተነሳ ለረጅም ጊዜ ብዙዎቹ እናቶች በህመሙ እንደሚሰቃዩም ገልጸዋል። የክልሉ ጤና ቢሮ ያቀረበላቸውን ጥሪ ተከትሎ በመርሃ ግብሩ ከፍተኛ ቁጥር ያላቸው እናቶችን በጥንቃቄ በማከም ጤናቸውን መመለስም ተችሏል። የተለያዩ የስራ ጫኖች የማህፀን መንሸራ ጋራ ሊያስከትሉ እንደሚችሉ የተገለጸ ሲሆን ሽንትና ሰገራን ያለመቆጣጠር፣ በዳሌና በወገብ አካባቢ ከፍተኛ የህመም ስሜት መኖር ከበሽታው ምልክቶች መካከል ይጠቀሱበታል ስትል ቅድስ ደጀን ይዘግባለች። ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። ታንዛኒያ በፕሬዝዳንታዊ ምርጫ ተከትሎ በተፈጠረ አለመግባባት ምክንያት የነፃነት ቀን እንዳይከበር ሰረዘች። ታንዛኒያ በቅርቡ በተከሰተው አለመረጋጋት የተበላሹ መሰረተ ልማቶች መልሶ ለመገንባት በማሰብ በሚቀጥለው ወር የሚከበረውን የሀገሪቱ የነጻነት ቀን ድግስ መሰረዟን ጠቅላይ ሚኒስትር ሚግሉኒ ቻምባ ተናግረዋል። ባለፈው ወር የተካሄደው አጨቃጫቂ የምርጫ ውጤትን ተከትሎ የተፈጸመው ግድያዎችን አስመልክቶ ተጠቃሚዎችና ሌሎችም ሀይሎች በነጻነት ቀን ታህሳስ ዘጠኝ ቀን ለመሰባሰብ ጥሪ ሲያቀርቡም ነበር። ተቃዋሚዎች የመንግስት የጸጥታ ሀይሎች በወሰዱት እርምጃ በመቶዎች የሚቆጠሩ ሰው ሰዎች ሞተዋል ብለውም ያምናሉ። መንግስት እስካሁን የሟቾችን ቁጥር ባይገልጽም አጣሪ ኮሚቴም አቋቁሟል። ፕሬዚዳንት ሳሚያ ሱሉ ሐሰን በምርጫው 98 በመቶ ድምጽ በማግኘት ማሸነፋቸውን ቢያውጁም ተቃዋሚዎች ግን በዲሞክራሲ ላይ ማላገዝ ሲሉ ምርጫውን ውጤት ውድቅ አድርገውታል። ቁልፍ ተቃዋሚዎች በምርጫው እንዳይወዳደሩም ተከልክለው ነበር። ከቁልፍ እጩዎች መካከል አንዱ ቱንዱ ሉሲ ሲሆን በሀገር ክህደት ተከሰው በእስር ላይም ይገኛሉ። የሉሃጋ ምፒና እጩ ነት በቴክኒክ ምክንያት ውድቅም ተደርጓል። የምርጫ ታዛቢዎች ምርጫው እንደተጭበረበረና ከዲሞክራሲያዊ ደረጃዎች በታች መሆኑን የሚያሳዩ ምልክቶች መኖራቸውንም አስታውቀዋል። መንግስት ከጥቅምት 29 የምርጫ ቀን ጀምሮ ለአምስት ቀናት ያህል የኢንተርኔት አገልግሎት እንዲቋረጥ ማድረጉም ይታወሳል። ዩክሬን በፈጸመችው ጥቃት ሶስት ሰዎች መገደላቸውን ሩሲያ አስታወቀች። በክራስኖዶል እና በሮስቶቭ አዋሳኝ ክልሎች የሚገኙ የሩሲያ ባለስልጣናት ዩክሬን በአንድ ጀንበር በፈጸመችው የአየር ድብደባ ጉዳት አድርሳለችም ሲሉ ተናግረዋል። የሩሲያ መከላከያ ሚኒስተር 249 የዩክሬን ሰው አልባ አውሮፕላኖች ተኩሶ መምታቱን ይፋ አድርጓል። የሮስቶቭ ክልል ተጠባባቂ ገዥ ቢያንስ ሶስት ሰዎች መሞታቸውንም ተናግሯል። ዩኒ ሲኒሳር በቴሌግራም ላይ ባሰፈሩት መልእክት የዛሬው ምሽት የጠላት ጥቃት ታላቅ ሐዘንን አምጥቷል ሲሉም ጽፈዋል። በክልሉ የወደብ ከተማ ታጋን ሮግ ከሟቾች መካከል አንዱ ሪፖርት ያደረጉት ካምፕሌቫ አስፈላጊ የአጻጻፍ ምላሽ እርምጃ ይሰጣሉ ሲልም ቃል ገብቷል። በሌላ በኩል የዩክሬን ዋና ከተማ ኪዮቭ በሩሲያ ሚሳይሎችና ሰው አልባ አውሮፕላኖችም ተመታለች። ባለስልጣናቱ ቢያንስ ሁለት የመኖሪያ ቤቶች መመታታቸውንም ተናግረዋል። በቴሌግራም በተጋራ የዩክሬን መንግስት መረጃ መሰረት የአደጋ ጊዜ አገልግሎት ሁለት ሰዎች ሲሞቱ ስድስት ሰዎች ቆስለዋልም ብሏል። የድንገተኛ አደጋ አገልግሎት በበኩሉ በከተማው መሀል በሚገኙ በፔቸርስ አውራጃ አንድ ከፍታ ያለው ህንጻም ተመቷል። የእሳት ቃጠሎ በቁጥጥር ስር ከመዋሉ በፊት በሶስት ፎቆች ላይ ጉዳት ማድርሷል። ፕሬዚደንት ቮሎዲሚር ዜሌንስኪ የአየር ኃይሎች ሀገር አቀፍ የሚሳኤል ማስጠንቀቂያ በመስጠት ሩሲያ በዩክሬን ላይ የምታደርገውን ጫና እንደማትቀንስ ማወቅ አለብንም ብለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰአታችንን ነበር። መረጃዎቹን ወደ እናንተ በማድረስ ላበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።